ደግሞ ከባድ ችግር አለብኝ። ብሶት የለውም? አውጪው ብሶትሽን፣ አግዝሻለሁ። የልጅ እግዚአብሔር እያዳመጥኩኝ ስጨርስ ነይ

አስቡ ከሌላ ሴት ላይ ዘርፎ አምጥቶ ቢሆን ለቤተሰብ በአም ኤንድ ቁጭ አድርጋ በ23 ሰው ተከሰች። እኔ ቢሆን እንጂ ነበር ማለት ነው። ኧረ አንቺ ሴትዮ ወይ አትከታተይ ወይ አትታይም። እኛ ያን ችግር ብቻ ነው የምናየው፣ የሰው ችግር ግን አታይ

ሀገርሽ ላይ ሀያ ስድስት ሺህ ሰው ባህር የባዛኩ ሰው እየተከታተልን፣ እኔ ራሴ ይኸው እስከ መንገድ ላይ ስገባ በሙሉ የምን ሰዎች ላዳምጥበት ስጨርሱ ነው ላዳምጥበት። እኔ ቁስሌ የተነካው ነው ቁጭ ብለው ሲያዳምጡ ምክንያቱም ላልሰራ መጠፍ ነው መጠፍ ነው የወንድምና

ነገር ግን ያኛው ብር አልተመለሰልኝም እስካሁን። ደስ ያ ብቻ ሳይሆን መታ ለዓመት ከምናምን ስራ ሰራች። ለአንድ ዓመት ከምናምን ትክክለኛውን ቀናትን ሞቀቅ ቢቀር አካባቢ ችግር የለውም፣ ችግር የለውም። ለአንድ ዓመት ከሁለት ወር በህክምና ላይ ነው ያሳለፈችው። ለህክምና የወጣት ወጭ መታሰብ አለበት። እህትና እንዲህ ለህክምና ቁጭ ብሎ ለህክምና ብሎ ሲናገር፣ ምክንያቱም መታሰብ አለበት ከባድ ነው። ያደለው የኢትዮጵያ ዲያስፖራ በሚሊየን ከፍሎ ያሳክማል። እህትና ወንድም እዚህ ጋር ቁጭ ብሎ ለህክምና እንትን ይላሉ ይነጋገ ይጣላሉ እህትና ወንድም የአንድ እናትና አንድ አባት ነው እናንተ ግን ጊዜው ግን የቀረበ አይመስላችሁ ሚውት ያደረጓል አሁን ሚውት ነው ማድረግ

እኔ ታብዬ እኔ አንድ ነገር የምትረጂኝ፣ እኔ እንኳን ይቅርታ ነውና፣ ሌላ ነገር አደርጋለሁ የምትሉኝ ነገር አደርጋለሁ። እኔ ባለሁለት ሁለት አይደለም ብዬ አደለም። ዝም በይ አምጥተሽ ከገተርሽ በኋላ። አሁን ማ አምጥታ ከገተረች በኋላ ባለ ሁለት አይ ማለት አይደለም መቼም። እናንተ በቤተሰብ የምትገቡ ሰዎች ግን በጣም ችግር አለባቸው አይስወ

ፓስፖርት ጥቅምሽን ምንድን ነው ካንስል ያርገኝ እናንተ ወግዱልኝ እኔ ሰው ራሱ አስጠላኝ እንኳን ሰው ሚባል ነገር አስጠላኝ እኔ ቤተሰብ እንኳን ቤተሰብ አይደለም ምን ሆናችሁ ነው ግን እንደዚህ የዘንድሮ ልጆች ምን ሆናችሁ ነው እንደዚህ ሆዳን የሆናችሁት? ኧረ ይቅርብማ፣ የለም ይቅርብማ፣ የለም እሱ ይቅር እግዚአብሔር ይቅር። አይደለም ዝም በይ። ምንም አላገለገለችም። አሪዋ ደግሞ አሪዋ የምትባል ችግር አለባት። ወይ በደንብ አታስወራም። ወንድም እኮ ነው፣ ቤተሰብ እኮ ነው። አገልግለሻል። ለምን ነፍስ ይሰጣል ኩላሊት ይሰጣል። አይደለም እንዴ? ለቤተሰብ፣ ለእህት፣ ለወንድም ምን አይነት

አሁን የጨነቀት ህጋዊ መሆኗን ብቻ ሀቢባ ጋር ሂጂ፣ እኔን አጠይቂኝ። ሶስት ሰዓት ተሽቶብኛል፣ እዚህ ጋር በዚህ በሙቀት ተቃጥዬ እራቁት ወይዘሮ ሀቢባ ይሄ ባህላችን አስተዳደጋችንማ፣ ጥፋቷ ሊነገራት ይገባል። ኦኬ፣ ልጆቻችን ሲወጡ አላማቸው ምንድን ነው? ለምንድን ነው የሚወጡት? ያ እህት ስለሆነ ወንድም ስለሆነ መስዋዕት ከፍላችሁ ታመጣላችሁ። ገባችሁ? እናንተ ኃጢያት ገብታችሁ እናንተ የሚዘረፍ ዘርፋችሁ፣ አጭበርብራችሁ፣ ያለሆነ ህይወት ውስጥ ገብታችሁ እህታችሁን ታመጣላችሁ። ሀቢማ የምታደርገው ነገር ግን ይሄ እውነት እግዚአብሔር እውቀት አንደኛ እውቀት ይፈልጋል። ሁለተኛ ኮርት ይፈልጋል፣ ዳኛ ይፈልጋል። ዝም ብለሽ ይሄ የቀረ የባህል ሕክምናሽ ነው። ውሰጅልን ወደዛ አንቺ ሻቢ ራስሽ ትክክል አለሽ። መዳን ያለምን አንዳንዴ በጣም ጫና ታደረጊያለሽ፣ አንዳንዴ ለቀቅ ታደረጊያለሽ። አን ትገለባበጫል። አቋም ያስፈልጋል እዚህ ጋር ጋዴ ምንም አመሰግናለሁ። የለም ምንም ወይም ተጋይ

ወደ ገንዘብ ለወጣችሁት ዝምድናውን በህቱ ኩላሊቱን አሳክሞታል፣ አልኩ እሷስ? የሰራችው ስራ ስራውን ትዛ፣ ወንድ ወንድ ነው በቃ። ቲኔጀር ናት። ስራዋን አትሰራም። ከማናጀሩ ጋር ተጣላች ምናም፣ ስራ እኮ ነው። አንቺ ውሸታም! ቅድም ምን አለች? አንድ ቀን አልተኛውም ብለች ውሸታም ናት።

መለጥለጥ ነው። እንጃንችል እንዲህ ነው የሚያዋርዱ ልጆቹ ጥፋተኛ፣ ቤተሰብ ጥፋተኛ፣ ወንድ ካንስሌሽን ስጣት እና የእግዚአብሔሩን ጠብቅ። የምድሩ ካንስል ተደርጎባት ሁሌ ከችግር ሁሌ ከጥገኛ ሁኜ፣ ጥፋትሽ፣ ጥፋትሽ እንደዚህ ላቀርቦ የቻልኩት ምክንያት

እ አንተ ሰውዬ ይች ልጅ እንደዚህ ጆሮ ጆሮ ይዘ ወደ ጎንደር ሄዶ ከጎንደር ከገጠር ድረስ አምጥቶ ያ አንድ ክፍል ቤት ቅድም ምን አለች? አረቻለኛናት ያንቺ ደግሞ ይብስ። አንተም ችግር አለብን በሴት እችን ልጅ እዛው እዛው ሆን ወንድም እግዚአብሔር

ሚሊዮን ብር ህይወት አይሆንም። ሰውን በድሎ ረግጦ ይህ ልጅ መኪና ሽጦ ስንት ነገር አርጎ ያስታመማት ወንድ ከመግባት በፊት እኮ በጣም ይህን ቀን የረገምኩበት ወይም ደግሞ በጣም ያፈርኩበት ቀን ነው። እኔ እኔንም ቀሰቀስኩ አብረን

ይሄ ግን ምንድን ነው? እናትም አባትም ሁሉ ነገሯን እኔ ነው። ከኢትዮጵያ ጀምሬ እስከዚህ ድረስ፣ ምክንያቱም ቅድም ያልኩት ውሸት አይደለም። መጀመሪያ ኦፕሬሽን ተሰራች። ኦፕሬሽን ትን ስትል ብዙ አሁንም ወደኋላ እንዳልመለስባችሁ እኔ ደሷ በማሰብ እንጂ የተለየ መጥፎ ማንነት ኑሮኝ አይደለም። እንደነሱ መጨከኛ ሰራተኛ፣ ሌሎች በተለያዩ መንገድ ቢያነሱኝም እኔ

አታስገባት አንድ እንደዚህ ትልቅ ነገር ያደረገ ሰው ነገ ይመለስልን። ንገሮች እንዳታስገባት ሉ እንዳታስገባት። ምን ሀያ ሺህ ይላል። ሶስት ሰዓት በሙሉ ሀያ ሺህ ጊዜ እየገባ እየወጣን ውርደት እኮ ነው፣ ለእኔ ሞት ነው።

ሰብለ ለአምስት ወር ለስድስት ወር ከልክያ፣ ኧረ እንደው ምን አይነት ፍርድ ነው? የዚህ ደግሞ ፍርድ ቤት እንዳትሄድ ምክንያቱም በ